የቅዱሳንን ሕይወት ማወቅ ለምን ያስፈልገናል? ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ሲመላለስ እኛ ልናደርገው የሚገባንን አሳይቶን አልፏል። የቅድስናን ሕይወት ልንኖር እንደሚገባም አሳይቶናል። ከእኔ ተማሩ፣ እኔ የዋህ በልቤም ትጉነኝና፣ ማቴዎስ 11 ከቁጥር 29። ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ስቶላችሁ ስለ እናንተ እናንተ መከናን ተቀብሏልና አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 በብሉይ ኪዳንም እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ ሰውነታችሁንም ቀድሱ እያለ ሲናገር እናነባለን። ቅዱስ ጳውሎስም እኔ ክርስቶስ እንደምመስል እናንተ ምን የምሰሉ እያለ ክርስቶስን እንድንመስል ይነግረናል። የቅዱሳን ህይወታቸው ክርስቶስን መስለው ያለፉ ሰዎች ናቸው። በቤተ ክርስቲያን የቅዱሳን የህይወት ታሪክ እንድናውቅ የሚደረገው ቅዱሳን ለክርስቶስ ፍቅር ሲሉ እራሳቸውን አሳልፎ የሰጡ በመሆናቸው ነው። እነሱ እንዴት አለም እንዳሸነፉ አይተን እኛ ደግሞ ከነሱ ተምረን አለም እንድናሸንፍ ስለሚያግዙን ህይወታቸው እንድናውቅ ታደርገናለች ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ የብሉይ ኪዳን ቅዱሳንን የነ ኖህን የነ አብርሃምን የነ ይስሐቅን የሌሎችንም ተጋድሎ ከዘረዘረ በኋላ እንዲህ በማለት ይጠቀልላል እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበርን ኃጢአት አስወግደን የእምነታችንን ራስና ፍጻሜውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና፣ በነፍሳችሁ ዝላችሁ እንዳት ደግሞ ከኃጢአተኞች በደረሰባት እንዲህ ባለ መቃወም የጸናውን አስቡ። ዕብራውያን ምዕራፍ 13 ላይ ከቁጥር 1 እስከ 3፣ የእግዚአብሔርን ቃል የተናገሯችሁን ወገኖቻችሁን አስቡ፣ የኑሮአቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ዕብራውያን 3 7